መሳፍንት ነው የገደላቸው። እያመለጠ ነው እንዳይወጣ ግደለው። የኔ ትእዛዝ ከጥበቃ በላይ እኮ። እኔ ጽጌ ነኝ መመስከር ያለብኝ ሰዓረ ከአስራ አንድ ተኩል ጀምሮ የባህር ዳር ሁኔታ ነው እየመራ ያለው ምን መድረግ እንዳለበት በወታደራዊ ትእዛዞች ትእዛዙን ያለን ወደ ሕዝብ እንዳይስፋፋ ቀሪ መሪዎችም እንደገና እንዳይጠቁ መጠበቅ ያለባቸውን ቦታና ስራን ትእዛዝ እየሰጠ ነበር ለሚመለከተው አካሎች እዞቹን እዛ የነበሩ ኃይሎቹን በአግባብ እየመራ ነበር ሰዓረ ከ11 ሰዓት ተኩል ጀምሮ እስከ 3 14 ደቂቃ 15 ደቂ ልበላት ጆሮ ከስልክ አልተለየም ነበር። አመራር እየሰጠ ነው። ገዛ አይመጣ እንጂ ምንም አላወራም። ጄኔራል ገዛ እና እኔ ሁለታችን እያወራን ነበር። ድንገት 3 12 ደቂቃ ሰዓረ ገዛ እዚህ ነበር። ይችን ሰፍታ ስለሆነች ሰዓረ ደግሞ በዛ ነበር። እኔ መካከላቸው ነበር። ያን፣ የአምባቸው ዶክተር አምባቸው ሞሞት ሰምተን ስላለን ስለነበርን እስከ ቴሌቪዥን ቴሌቪዥን የአማራ ቴሌቪዥን እያስተላለፈ ነው ብዬ እችን ደረጃ ወጣሁ። እኔ ሶስት አስራ ሁለት ደቂቃ ይኖራል ዜና ብለን እኔና ገዛ ተነጋገረን። ሳረ ኦልሬዲ ስራው ላይ ነው ያለሱ ተጠምዶ ወጣና ሩመቱን አንስቼ ገና ቻናሉ እየፈለኩ ተኩስ ተተኩሰ። አንድ ጥይት አንድ ጥይት ተተኩሰ፣ አውቶማቲክ እንዳለ ጥይት ረገፈ ንምችን ደረጃ ሩጬ አውቶማቲክ ነ ነው በሩ ቃ አርገው ሲከፍተው ደረስኩበት። ሰው ገዳዩ ሰዓረ ደም ያለበት ተኛ። ስንወርድ ምንም አልተጠራጠርኩም። ይ ምክንያቱ የት ነበር በዛን ሰዓት እኔ፣ አንድ ደቂቃ ቃንን ግማሽ ደቂቃ ሁለት ደቂቃ አላቃትም። ቻነሉም ሳላገኘው የወረድኩትና እዛ ደም የፈሰሰው የሰዓረ ላይ ተኛ። ሽጉጡን እዛ ላይ ጣላት። 16 ትይዛለች ሽጉጧ፣ ጨርሼ ነው የጣላት ጣላትና በቃ እኔ ልተጠራጠርኩም። በዛ የመጡ ቤተሰብ ነበሩ፣ እንዳትነኩት እሱ ነው የገደላቸው አሸር አይነሱ አልኳቸው። ከዛ የሞተ መስሎ ነው፣ እኛ ግን ልጁ አልሞተም፣ አድፍጦ ነው ያለው። ተኝቶ ምንም አልተነካም፣ ማንም የሚለካው አይችልም። ምክንያቱ ድንግት በዚ ጓሮ መጥቶ ሰዓረ ጀርባ ወደዝ ነው፣ ገዛይ በዚህ ፊት ነው። እኔ እዚ ጋ ነበርኩ ተነስቻለሁ። ሊያ አይችልም መልእክት እንዳለው አይነሰው መስሎ ገባ ሰዓረ በዚህ ጋር እንዳየሁት በኋላ ነኝ። ይሄ ጠበቀ ጥይት ነው። ይሄን ተቃጽሎ መታው። ለገዛም እዚ ከመጣ የቀረ ጥይቶች ሁሉ በጄኔራል ሰአራ ላይ ተተፈተፈ። ይሄው በቃ ሰአራ አለ ተባለ። ልጆቹን ጥበቃ መጡ። ከኔ ጋር እህቴም ነበረች። ጥበቃዎች በውጭ መስላቸው ተሯሯጠ። ወደ ጨይ ሲወጡ እነሱ ባለበት ወንበር ባለበት ነው የተነሳም የለም የወደቀም የለም። ሰአራም በወንበሩ ገዛም በወንበሩ ገዛ ሲያንሰው እዚህ ጋር ተመታ የለም ይገባል ሰዓረም የጥይት ባርድ ነው የሚባለው። እንትን ያሬ ጭስ ከዛ የነበረች ሩጫ አምቡላንስ ጦር ስትላቸው ሞጥና ጥበቃዎችን ሳዩ ትንፋስ አለ ሰዓር አሉ ትንፋስ ስላለው ሰዓረ ሆስፒታልን ውሰደው ተባለ። ሆስፒታልም እዚህ ቅርብ ዋሽንግተን ዲሲ ነው። ገዛ ተሰውተዋል። ከማን ጋር ልተው እኔ የተሰዋው ገዛ እና ገዳይም ቀርን እዚህ ቤት ረጅም ደቂቃዎች ነው። ይህን ያክል ልለው አልችልም። እርዳታ የለም። ሰው የለም። ሶስታችን እጅን እንታያቱ ግብ ላይ ቀረን። እኔ ገዛ ጀርባ ላይ ሆኜ ነው ጮኩ። እያለቀሱ ያለው ልጁ የሞተ መስለተኝቶ ነው ያለው እንጂ አይሞተም። እኛ እኔ መሰለኝ ነሱ ለነሱ ገሎ ራሱም ያጠፋ ነው መስለኝ ነበር፣ ግን አይደለም። ሁኔታው እንደዛ አልነበረም። እና እሱን አድርሱትና ሰዓረም ሰዱትና ዋሽንግተን ዲሲ ቅርብ ላይ ያለ ተለውላችሁ ተመለሱን ገዛ አይን ይዘን እንሄዳለን ተባባለ። ሄዱ ቆይብኝ እኔ ከገዛ ጋር ነው ቆም ያለሁት። እሱም ተኝተዋል አልሞተም። ያዳመጠ ነው ያለሁት። እሱ ነው እየገደለ እያለም እየሰማ ነው። እየጮህኩም እየሰማ ነው። ሰዓረ ትንፋስ አለው እየተባለም እየሰማ ነው። ሁሉ ይሰማ ነበር። አልሞተማ እና በቃ ሲቆይብኝ አንድ እርምጃ ገዛ እዚህ ነው ያለሁት ብያለሁ። አይደለም ገዛይ ይሄ ወንበር መሰለውና እየጮህኩ ነኝ። አንድ እርምጃ እንደዚህ ሲመለስ፣ ሁለተኛ እንደዚህ ሲል፣ እንደገና እየጮህኩ እንደዚህ ሲል፣ ልጁ እግሩን ሰብስቦ እየወረጠ እዚህ አየሁት ገዳዩ ገዳዩ ሮጦ ሄደ። እኔን ልቁሰን ትቼ ሮጥኩና ወደ ጥበቃው እንደዚያ አድርገው እየወጠጡ የጎተትኩት መሳፍንት ነው የገደላቸው፣ እያመለጠ ነው እንዳይወጣ ግደለሁ። የኔ ትዕዛዝ ምንድነው የምትለኝ ይላል። ግራ ገብቶታል ጥበቃው። መሳፍንት ነው የገደላቸው፣ እየሮጠ ነው እንዳይወጣ ግደለሁ። ተረዳኝ ልጁ ሮጠ ሄደ። ለካ ሯጩ ሽጉጡን ጥይት ስለጨረሰ ያደፈጠው የተኛውና እዚህ ጋር ሮጠ ሩጦ የት ገባ ሰርቪስ ሰርቪስ ከላሽን አለ ጥይቶች አሉ አለ የተደራጀ ነገር እሱን ቤት ገብቶ አጹ ቤትን ዘግቶ ተኩስ ገጠመ ከልጁ ጋር ረጅም ተኩስ አደረጉት እንዳለ ቤቱን አሸዋን ያደረገው ጥይት መስጠቶች እና መጨረሻ ላይ እርዳታ መጣም እርዳታ ልጁን እየጠበቀ ነበር ተወሰነ አራት ጥይት ቀረብኝ ይላል ልጁ ተኩሱ ከላሽን ብቻ አንድ ካዝና ነው የያዘው እሱ ግን። ከዝናና ካላሽን ያለበት ቤት ነው የገባ። እንደፈለገ ነው የሚተኩሰው፣ ግን አልገደለውም ለልጁ። ከዛ መጨረሻ አራት እጢት ሲቀሩት ልጁት ተደበቀ። ይሄ ነው ሰርቪስ አይደለም፣ እንደዚህ ብለ ያያል፣ ግን አይተኩስም። ምክንያቱ ጥሩሽን ከጨረሸ ልጅን ይወጣል እንደፈለገ አድርጎ ሊያመልጥ ይችላል የሚል። ጀግና ልጅ ነው ልጁ፣ ጎበዝ ነው አስተሳሰቡ። ማንንም ያላሰበው ነው ያሰውና በሰለጠነበት ተጠቅመዋልኩ ማንደው። ከዛ ወይ ግድ ያለው ነው ወይ መቻለው በለ ወጣ እየተኮሰ ልጁ ገዳዩ ይመጣ እግሮ ማታ። ከዛ ከተመጣ በኋላ የማይለቀው መሆን ሲሆን ተመልሶ ወደ ቤት ገባ፣ ተኩሶ አሁንም በመስኮት ላይ ነው ያለው። መጨረሻ ላይ ከራሻ ካምፕ የቢኤፍ ጥበቃዎች አሉ፣ እርዳታ መጡ። በሩን ሰብሮ ገቡ፣ ልጅ ነው አገኙት። ይህ ነው ሁኔታ። ዛምባው ላይ አንገቱ ላይ የተጠፈጠፈውና እንዳይድን ተደግሮ ነው በግፍ የተገደለው። ሳራ እንዳይድን እንዳይድን ነው በቃ

አንዴ ብራንዳ ነው የተገደሉ ይላል። አንዴ ቤት ውስጥ ነው የተገደሉ ይላል። አንዴ በሌላ የተገደሉ ይላል። እውነቷን ግን እዚህ ጋር ቁጭ ብሎ የሚወዳት ግቡን የለማት ግቡን እዚህ ቁጭ ብሎ ያማራ የነበረው ሁኔታ ለመስተካከል የራሱን ወጥመድ ሳያቅ ማንም አመራር አሁን እንዳይሞት ወደ ሕዝብ እንዳያስፋፋ ብሎ ስራውን እየሰራ ነው። በግፍ የገደሉት ሰዓረ ይህ ነው የሰዓረ ፍርድ ቤት የሚባል ከፌስቡክ ውጪ የማውቀው ነገር የለም መጀመሪያ አካባቢ ያን ጊዜ ድርጊት ተፈጽሞ በሀዘን ላይ ያለን አንዳንድ ፖሊስ ይጠይቁ ነበር። እዚህ ጋር መጣ። ወደ ፍርድ ከተመራ በኋላ ግን ምንም የማውቀው ነገር የለኝም፣ አላውቅም። ጠየቀኝ ሰውም የለም፣ እንደዚህ ደረጋም የተባለ ነገር የለም። እንደ ማንኛው ሰው የሰዓረ መግለጫ እንሰጣለን ብሎ ሲናገሩ ሰማሁ። የሰማሁት በሁለት ሰብ እንዳለቀ ጉዳይን ሰማሁ። ከዚህ ውጭ የማውቀው ነገር ፍጹም የለም። እኔ እንደምጠራ እርግጠኛ ነበርኩ፣ አልተጠራም። አንዳንድ ከኛ የነበሩ ጥበቃዎች ያን ጊዜ የነበሩ ተጠርተው ሄደው ነበር። ከማንም ይልቅ መመስከር ያለብኝ ግን እኔ ነኝ። ምክንያቱም ጥበቃም አላየሁም፣ በኋላ ነው ያየሁ። በመጀመሪያ ተኩሲ ሰምቼ የወረድኩት የደረስኩባቸው እኔ ነኝ። ሲሮጥ ያየሁት እኔ ነኝ። ልያዝ ያደረኩትም እኔ ነኝ። ስለዚህ አንድ የ28 ይባላል። ፌስቡክ ይሰማለሁ። አሁን በቅርብ ጊዜም ከ26 እስከ ሳኔ ሁለት ይሰማል ተብሎ በፌስቡክ ተለጥፎ አይቻለሁ። ምን ልበልህም ምንም ማላውቀው ነገር የለኝም። የተጠይቀኝ ከማንም ለማወቅም ብዙ ሞክሬያለሁ። አልፈለጉም። እኔን ለማግኘት አልፈለጉም። ስለዚህ እኔ ከኢንፎርሜሽን ውጪ ጅግና ባሌን ያጣሁት ወታደር ምንም እኔኮ አገርን የሚመራ አገርን ለአገር መስዋዕት የከፈለ የህዝብ ልጅ እኮ ነው የጠፋ። እንደ ተራ ሰውም አይደለም ሰዓረ። ምለው ኔ ከልጅነቱ ጀምሮ ሰዓረ ለህዝብ ለህዝብ ኢትዮጵያ ማንም ብሄር ሳይለይ እያታገለ እያገለ ያማራ እየተመራ የመጣ ሰው ነው። ሞከርኩ ብዙ ሞከርኩ። የግሌን ጠበቃ መማከር እየከፍተኛ ህግ ማለሚያዎችን መማከርኩ ወንጀል ስለሆነ ይሄ ወንጀል መንግስት ነው የሚከታተለው። መቆም አትችልም ተባልኩ። ኦኬ ከዛ በኋላስ መንግስት አሁን እንደሰማሁት ይኔ መንግስት ጠበቃ አቅመአል ተብሏል። በጣም የሚገርማችሁ ነገር ማን ነው ጠበቃ አላውቀውም። ይኔ ከማን እየተማከረ ነው ጠበቃ እየተጣበቀ ያለው አላቅም። እንደ እኔ ነኝ ተጎድዬ። እኔ ነኝ የድራማው እይታ ያየሁት። ከጥበቃ በላይ እኮ እኔ ጽጌ ነኝ መመስከል ያለብኝ ሱረት ያየሁት? ስሮጥም ያስያዝኩት እኔ ነኝ። ከነሱ የነበርኩም እኔ ነኝ። አልተፈለገም። ምን ማጣራት ምን አጣርተው ነው የፈታቸው? ጄኔራል ብርሃኑ የሰዓረ ቤት ይመጣልና ግደለው የተባለ ሰው ነበር። አለም የነበረ ወታደር አለም የሚባል ወታደር ኦልሬዲ፣ ጄኔራል ብርሃኑ እኮ ስላልመጣ ነው እንጂ በነሱ ትዕዛዝ እኮ ጄኔራል ብርሃኑም ተገድለዋል ማለት ነው። ስለዚህ ራስህን የምትናገረው ራስህን የምታጥፋው ከሆነ ነገሩ ፍትህ እንዴት ነው? የማውቀው የነገሩኝ ጥበቃዎች ከሁለት ካዝና በላይ እንደተተኮሰ ጥይት ነው። ኢንፎርሜሽን ያለኝ የቆሰለው እግሩን ነበር የሚለውን ስላሉኝ ከጠበቃው የሰማሁት እኔ አላየሁትም። ያን ጊዜ ተመትቶ እንደተያዘ ነው የማውቀው እንጂ የተኛው ነው እግሩ ቆስሎ አላውቅም። ሕክምና እንደገባ አውቃለሁ። ለረጅም ወራት ለወራትን አይናገርም የሚል ኢንፎርሜሽን ነበረኝ። አንድ ቀን በአንድ ሰው ተነገረኝ እንደተናገረና የተናገረው ግን አሳሞነው ነው እንዳዘዘው የሚል ተነገረኝ። እሱም በስንት መከራ ነው ያናገር ነው አለ። መናገር ስላልፈለገ ልጁ የራሱን ክፋትም ስላለው ይህም አውቀው አልቀበል ማልኳቸው፣ ምክንያቱ አሳሞነው ብቻ ይሄ ጉዳይ ሊፈጽሞ አይችልም አስፈጻሚ ሊሆን ይችላል ብያለሁ። እቅዱ ግን በሳሞነው ብቻ የሚፈጸም ጉዳይ አልመሰለኝም ብዬ መልስ ሰጣሁ። በኋላ ፍርድ ቤት ተብሎ አቃብ ህግ ቀርቦ እየነገረውም፣ ይቺ መጀመሪያ ገና በሳምንት የሰማሁትን ኢንፎርሜሽን አቃብ ህግም አጥርቻለሁ ብሎ አቀረባት። ስለዚህ ምንም አላየሁትም። ድኖ እንደሆነ ኢንፎርሜሽን እንደሰጣቸው ነው እየተናገሩ። ሰዓረ እኮ አገር እየጠበቀ የነበረ ሰው ነው። ህዝብን እየጠበቀ የነበረ ሰው ነው። ባህር ዳር የተፈጸመው እኮ ሌላ ህዝብ እንዳይገደል ሌላ አማራሮቹን እንዳይገደሉ እኮ እየመራ የነበረ ሰው ነው የተገደለው። እሱን ህዝብን አምኖ ነው እዚህ የተቀመጠው ሰዓረ። ሀገሩን አምኖ ግለሰብ አያምንም። ሰዓረ ሀገርም አምኖ ህዝብን አምኖ ለህዝብን ለሀገርን ያገለግላለሁ ብሎ ነው ቁጭ ብሎ ዚጋ ማጀሽ። ስለዚህ የግላችን ብቻ አያድርጉት። የህዝቡ ነው ሰዓረ። ለኢትዮጵያ ህዝብ ያለፈ ነው ሰዓረ። ስለዚህ ህዝብም ኦሮሞ ህዝብም ይሁን ታግለዋል፣ ለአማራም ታግለዋል ሌላም ሁሉም ተግለዋል ሰዓረ ለምንድን ነው የቤተሰብ እና የትግራይ አድርጎ የሚቆጥረው ህዝብ ካለ በጣም ተሳስተዋል በጣም ተሳስተዋል አሁንም ፍትህ ይጠይቁልን የሰዓረ ደም እንዳይደርቅ ይሄን ያርክ ያለው እኔ ሰዓረ እኮ ልዩነት አልነበረውም ይሄን ያክል ጠባብ የሆን ኑሮ ሰዓረ ጥበቃውን መስተካከል አይችልም ነበር ዝም የነበረ ጥበቃ እኮ ሁለት ትግሬ ነበር እዛ ከሆነ በጠባብ አስተሳሰብ ከሆነ። የሰዓረ እምነት አይደለም እየገለጽኩት ያለሁት። ሌሎች እ የሌላ ብሄረሰቦች ነበር። የኔ ሀክል ማሰብ የሚያውቅተው ህዝቢ መንግስት አለ ብዬ አላምንም። እኔ አሁንም አሁንም ሀቅ ይምጣ ፍትህ ይምጣ ፍርድ ይምጣ። ይህን ማድረግ የሚችል ደግሞ ኢትዮጵያ ህዝብ ብቻ ብቻ ነው። ኢትዮጵያ ህዝብ የሚለው ብሄር ብሄረሰቦች ነው። ትርጉም የለኝም። ለምንድን ነው የሰዓረ ቤተሰብ ፍርድ ላይ መቅረብ ያልተፈለገ? ሶስተኛ ዋና ዋና ከማንም ይልቅ ምስክር መስጠት የሚችለው እኔ ነኝ ጥበቃው አይደለም መንግስት ያቆመው ጥበቃ አይደለም እኔ እኔ ብቻ ኮሎኔል ጽጌ ብቻ ነኝ